ከሱ ጋር ሆና ሙልጭ አርገው ሲሰድቡኝ ነበረ። ስለዚህ ሜላት ይሄን አጀንዳ ተፈልጓለች። ሆን ብላ ነው ፋሲካን የሰደበቻት። ሆን ብላ ነው ይሄንን መላለሱን የፈለገችው። ያስጀመረችው እሷ ናት። አሁንም የምናገረው እችን ሴት ተሰድባለች። እቺ ሴት ተዘርፋለች። በክብሯ መጥተዋል። ልጇን በዚህ አፕ ማታ ትዳሯ ታ ክብሯን ማንንም አላስነካ የምሬን ነው የምላችሁ። እቺ ሴት ማንም በክብሯ እንዲመጣባት እኔ አልደራደርም። እቺ ሴት እኔ ሁለት ቀን ብቻን በህይወት ያናገረች ላስት ዊክ በጣም ጥሩ ሴት ናት። የእግዚአብሔር ሴት ናት። ምስኪንዬ ናት። ልጄን እንኳን አጥቻ ያለው እንኳን ገንዘብ ምትል ናት እና አሁንም ይሄ ነው ችግር ቴዲ። እኔ ተመሳሳይ ኬዝ ነው ይሄ ኬዝ። አንተ ባለፈው ፍራውል ሚባል ነውረኛ አደባባይ የኢትዮጵያን ህዝብ ሲዋሽ በዚህ አንተ ፔጅ ውስጥ ብዙ አዲስ ታይም ስዬ አምሶ ሶሪ አዲስ ጋር ቪዲዮ ሜላት በነገር ስትነካከኝ ቪዲዮ መታ ባዘር ታደርገኝ ነበር። ነው ነው። እኔ አሁን እዚህ ፖይንት ላይ ምንድነው እኔ ሜላት ወይም ይሄ ሰውዬ በግለሰብ ደረጃ ቴዲም ታውቃለህ፣ ሰው ምርጫው ነው አይደለም? የምንኖርበት ዓለም ምርጫው ነው። ሰው ይሄ ሰው እየፈለገውን ማድረግ ይችላል፣ ሜላትም የፈለገችውን ማድረግ ትችላለች። ግን እንደ ኢትዮጵያ የሆነ ኖርማል አለን፣ ማህበረሰባችን የሚያውቀው ያደግንበት ኖርማል። ነውርም ነውር ይባላል። አሁን ለምሳሌ ሰው ትዳር ሲፋታ መጀመሪያ ማድረግ የምንችለው ወደ ትዳሩ እንዲመለስ ለማስታረቅ ነው የምንሞክረው፣ አይደለም ከተቻለ ከዛ ደግሞ ትዳር መፋታት ደግሞ ቀላል ነገር አይደለም። ልጆች አሉ፣ የሚፋታው ቤተሰብ ኢምፓክት አሉ፣ ይጎዳል፣ ሳይኮሎጂካ ይጎዳል። ይቺስ ፋሲካ ሴት ነች፣ ልጅ ከልጆች ጋር ነው የምትሆነው፣ ባሏ ታለች፣ ትጎዳለች። በዛ ላይ ልጅ ልጅ ሞቶባታል። ቴዲ እሷን ነገር አምጥታ ኮመንት አድርጋ አደባባይ ላይ ኮመንት አድርጋ ከባሏ ጋር ሆና ገባ። ከዛች ከፋሲካ ባል ጋራ ጋራ ከቀድሞ ባሏ ጋር ሆና የእሷን የበፊት ኑሮ አታክ የሚያደርግ ንግግር ስታደርግ ብዙ ሰው ሪያክት አደረገ። ገባ። አሁን እናቶች ሲያለቅሱ ካየ እነዚህ ሰው አንዳንድ ሰዎች እኔ ሲያለቅሱ አይቻሉ። ሴቶች የኔ ትዳር ውስጥ ነው የኔን ጉዳይ ነው የነካሽው። ሁለት አንድ ነርስ ሴትዮ ስትልቅ ወጣት ሴት ነች፣ ማለት ወጣት ሴት እያለቀሰች አይቻሉ። አንድም ሴት እያለቀሰች አይቻሉም። እነዚህ ሰዎች ተመሳሳይ ስቶሪ አላቸው ማለት ነው በቤታቸው ውስጥ። ስለዚህ ያንን የብዙ ሰውን ነገር ነው የነካችሁ ይቺ ሴትዮ። እኔ የሚያናደደኝ ደግሞ አለቅላቂዎች ናቸው ቴዲ አምሶሪ ለፍራውን ቲቻ ምንድን ነው መሬት አንጥፈ ባናት ተዘግዘቀ ፍራው ሊቲቻ ራቁቱን ቆሞ አጭበርባሪ ውሸታ መሆኑ ተጋልጦ አይተ፣ እንደገና ሜላት ብለ እንዴት ትቆመለህ? እኔ ምን አይነት ውርደት ነው። እና ሜላት ትክክልነች ደግሞ ሜላት የምትባሉ ምን እንደምትልካቃል፣ እኔ ጨዋዋ ሴት እኔ ፍራ እግዚአብሔር ያለኝ ሴት፣ ቴዲ ማን ነው ራሱም ፈራ እግዚአብሔር ያለኝ እያለ በአደባባይ የሚናገር? እኔ ቴዲ ፈራ እግዚአብሔር አለው ነው ምለው ወይ ልእልቲ ፈራ እግዚአብሔር አላት ከሌላትም፣ እኔ ነው መሰክረው እንጂ ራስህን አደባባይ ወጥተህ እኔ ፈራህ እግዚአብሔር ያለኝ ሴት እያልክ የምትናገረው ምን አይነት ናርሲስቲክ የሆነ ናርሲስቲክ የሆነ ማይንድን ያለ እኔ እንደውም ዞ የሚባለው ሰውዬ ባይቺን አደኛ ቀምጠን ወይ ጮኛ አሳክማት፣ ሳይኮሎጂ አሳክማት ነው። እኔ መውጣት አለብኝ ግን እዚህ ቪዲዮ ላይ ከዚህ ሳይጀምር በፊት ነው ባይ ዘ ላስት ዊክ ነው ሳይጀምር በፊት ነው መጨረሻ ላይ ጋር አይደለም የተጣላችው ከሁሉም ኢትዮጵያውያን ጋር። እኔ ወሳኝ ጥያቄ ከመሄዳቸው በፊት የመጀመሪያው ነገር ይሄ ሰውዬ ህይወቱ ዜና የሆነ ለምንድን ነው ዜና የሆነው ታዋቂ ስለሆነ ነው ታዋቂ የሆነው በምንድን ነው ጊፍት ስለሚሰጥ ነው ሌላ አካለት ነገር ነው አይ በሚያካፍለን ነገር ነው በፖለቲካ ነው የምናውቀው፣ አርቲስት ስለሆነ ነው ምናምን ካላችሁ እሱ ሌላ ነገር። ከዛ ውጭ ዜና ያደረገው ይሄም ሶዬ ወይም ደግሞ ግለሰቡን ዜና ያደረገው ጊፍት ስለሚሰጥ ነው። ጊፍት ተቀባዮች ደግሞ እኔ እኔ የሚሰማኝ ልንገራችሁ፣ እናንተ ማንኛውም አይነት ዳኝነት ላይ ባትመጡ፣ በተለይ በተለይ ጌመሮች፣ እናንተ ከሆዳችሁ ውጭ ማሰባችሁ እኛ ፍርድ ታዛባላችሁ። ግት በእናንተ ምክንያት እሱ ብቻ አለም። አሁን የተዛባ ማህበረሰብ ነው ያለን። እኮ ለእናንተ ቀይ ምንጣፍ ይነጠፋል። ዩጋይሳር በጣም ፌመሶች ናችሁ፣ ኢንፍሉዌንሻል ናችሁ። እንዴት ያለ ማህበረሰብ ውስጥ እንደገባን እኳ፣ አላት አንድ ሰው ኮፍያ ስለሰጠህ ብቻ ሰው ስለገደለ ምደብቅለት ከሆነ ጤና ነው መርመር ያለበት ይሄ። ይቅርታ ነው ጊፍት ባይሰጠው ሜላት ታዩዋለች። ኦኬ፣ አሁን እዛ ጋር እንመጣለን። ስለዚህ ዜና ያደረገው ጊፍት ስለሚሰጥ ነው ብዬ ላስብ ከተሳሳትኩ እታረማለሁ አሁን የሜላትን ንግግር እኔ የምወደው እንዴት መሰላችሁ አሁን እዛ ጋር የምትናገረው ንግግር ቆንጆ ስለሆንኩ ነው ያለችው አንድ ሰው ቆንጆ ስለሆንኩ ነው ማለት መብቱ የተጠበቀ ነው በነገራችን ላይ ቆንጆ መሆንም ይቻላል ቆንጆ መሆን ደግሞ ያልፈለገ ሰው አስቀያሚ መሆንም ሁለታችንም ሁለቱም በእጃችን ያለው እንደውም አስቀያሚ ደግሞ ቀላል ነው ቆንጆ ደግሞ ጊዜ ሊፈጅ ይችላል ግን አንድ ሰው ቆንጆ ነኝ እኔ ቆንጆ ስለሆንኩ ነው ካለች ግን እኔ የሚገባኝ ንግግሩ ያ ንግግር ለሰፊው አድማጭ ዘወዬ የተነገረ ንግግር ይመስለኛል። ለምሳሌ የምርጫ ቅስቀሳም አለው እዚህ ውስጥ። እኔ ጋር ብትመጣ ይሄ ይጠብቃሉ፣ ግራይን ብትመጣኝ ቀኝ እንሰጣለሁ። ቅድም መጽሐፈ ምሳሌ ላይ በምጠቅስ ቀላል እንዳይመስላቸው ኃላፊነት ያለብኝ ነው። ምናልባትም እንጀራ ምን ስም ትቆርሳለህ? አንተ ጠርዙ ሊቀድ ይችላል፣ እኔ እቀድልሃለሁ እዚህ ሴቶቹ የዘንድሮ ሴቶቹ እ እንጀራ ቋያጎርሱ ባሎቻቸውን ብዙ አይነት የምርጫ ቅስቀሳዎች ሊኖሩ ይችላሉ። ይሄ ለምንድን ነው የሆነው አላውቅም። ይመስለኝ ግን እኔ ገንዘብ ይመስለኛል እዚህ ጋር ያለ ሱማ ነው ይሄ ነው። እኔም የሳ ነገር እንትን ብሎኛል። ግን ካልሆነ ተመሳሳይ እድል ለሌላውን ምስኪኑ መሰጠት አለበት አይደለም? ጊፍት ለማይሰጥ ሰው ተመሳሳይ ውድል ሊሰጠው ይገባል ባይ ነኝ። በተረፈ ግን እሱንም ዜና ያደረገው እዚህ ሶሻል ሚዲያ ላይ ዜና ያደረገው ብዙ ተሰላፊዎች እንዲኖሩበት ያደረገው ነገር የሚመስለኝ ጊፍተር ነው። አርባ ሰባት ምናምን ነው ሌብሉ አይደለም ይሄ አርባ ሰባት ደግሞ ሌብል ሀምሳ እንዲሆን ስልሳ እንዲሆን የሚፈልጉ ነገ ከነሶስት አካውንቶች አሉ መጨረሻው የኔ ሀሳብ የመጨረሻው ሰባት እኮ በአንዱ አካውንት ነው የመጨረሻው ዞ። ለፈለገው ሰው ጊፍት የመስጠት መብቱ የተጠበቀ ነው። እኔ አይመለከተኝም፣ መብቴ ነው። ወይም ደግሞ መቀበልም እናንተ መብታችሁ ነው። መብታችሁም አይሆነም ቅልጥም በበላችሁበት የምታጨበጭቡ ከሆነ ነው፣ በተለይ ለዚህ አይነት ህሊና የሚጠይቅ ቦታ ላይ በሶኮልድ እናንተ ጌም ብቻውን ህግ ያዘበን በቃ ይገኙ። ምክንያቱም ናችሁን ሳትከላከሉ ይሄ እውነት ነው። ጊፍተሮቻችሁን እ ጊፍተሮቻችሁ እንኳን ተነካ ባለ ባሉ አሁን እንደዚህ አይነት ትንታኔ እንኳን በመስጠታችሁ ጊፍተሮች ብዙዎቻችን ላይ ጥርሳቸው ሊነሱ ይችላሉ። አናልቅም። ያ ለማንኛውም ቴዲ ቲክቶክ ላይቭ ላይን በግድል ስልክ የምደውላ ሜላት እያስፈራራችኝ ነው እና ትንሽ ብትረጋጋ ጥሩም ስሜታዊ አትሁን። በዚህ አጋጣሚ ሜላት እህታችን አንቺ በሌለሽበት ወይም ደግሞ እዚህ ቲክቶክ ላይ ስላለሽ አብትሽም የራሱን ሀሳብ ሰጥቷል። ሌልቲ የራሷን ሀሳብ ሰጥታለች። አንቺም ፍላጎቱ ካለሽ ነገ ከነገ ወዲያ እኔ ቤትም ባይሆን ሌላ ቦታ ራስሽን የመከላከል ወይም ደግሞ የአንቺን ደግሞ ሳይድ ኦፍ ስቶሪ ለመስማት በማንኛውም ሰዓት ላይ በገባው ሰዓት እኔ ዝግጁ ነኝ፣ ሬዲ ነው፣ አስሎንጋስ እስካልተሳደብሽ ድረስ አጸያፊ ንግር እንዳልተናገርሽ እስካልተናገርሽ ድረስ እዚህ ጋር ልዕልት የተናገረችው ሀብትሽ የተናገረው ንግግር ብለሽ በጨዋ ቋንቋ ራስሽን የመከላከል ሙሉ መብት አለሽ ብዬ ነው። ማስ ምን አይነት ስቴማ ይወጣታል ብለ ታስባል? ሚላት እኔ ታረቃሉ ባይ ብዬ ማስበው፣ ማን ለማን የእግዚአብሔር ሰዎች ገብተው ሁለቱ የሚያሳርቋቸው ይመስለኛል። ዞዬን እና ባለቤቱን እኔ አይመለከተኝም። ምስል እሱ ትዳር የኔ መላምት ነው። ባለቤቱን እኮ የሚለው ፋሲካን ነው። ፋሲካ ቢታረቁም ደስ የሚለኝ እነሱ ነው፣ ደስ ይለኛል። እሷ የምትፈልገው መታረቅ ነው። ባሌ ልቡን ጌታ የመልሰው በአይምሮ አይደለም አጋንት ነው እንደዚህ የሚያደርገው ነው ያለች ፋሲካ። ስቲል ሆፕ አላት ማለት ነው። መፋታት አትፈልግም። እሱን እየፈታኝ ያለው እኔ፣ ወደዋለው የልጆች አባት ነው የምትለው። እግዚአብሔር እንደልቦ ያደርግላት። እኔ ጸሎቴ እሱ ነው።